ዘመን ትምህርት ከየትኛውም ጊዜና ከማንኛውም ነገር ይልቅ ለሰው ልጆች አስፈላጊና ሰብአዊ መብት ሆኗል። ምክንያቱም ትምህርት ለየትኛውም ሀገር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገት መሰረት መሆኑ ስለሚታመን ነው። የተለያዩ የዓለማችን ሀገራት ያደጉና ያላደጉ ወይም በማደግ ላይ ያሉ፣ የሰለጠኑና ያልሰለጠኑ ወዘተ እየተባሉ የሚከፈሉትም በዋናነት ባላቸው የትምህርት ሽፋን፣ የተማረ የሰው ኃይል፣ ትምህርትን ወደ ተግባር በቀየሩበት መጠንና ተያያዥ መመዘኛዎች ነው። ሀገራችን ኢትዮጵያ የያዘችውን ብሩህ ተስፋና ብዙ የሕዝብ ቁጥር ወደ ተጨባጭ ስኬት መቀየር የምትችለው እንደ አንዳንድ የሩቅ ምስራቅ ሀገራት ሁሉ ያላትን የሰው ኃይል በትምህርት ስታንጽና የስራ ፈጠራ ክህሎትን ስታስፋፋ ብቻ ነው። በጥራት ላይ የሚነሱት ውስነቶችና ለተማረ የሰው ኃይል ካለው የስራ ዕድል አንጻር ክፍተቶች በማረም የትምህርት ዘርፉ መደገፍ የግድ ይላል። በጉራጌ ዞን ምሁር አክሊል ወረዳ በሁሉም ዘርፎች እየተሰሩ ያሉ ስራዎች በርካታ ሲሆኑ በትምህርት ልማት ስራ የሚደረገው ርብር ህያው ምስክሮች ናቸው። በወረዳችን ውስጥ ከትምህርት ልማት ጋር ተይዞ ዘርፈ ብዙ ስራዎች እየተሰሩ ይገኛሉ። የትምህርት ተዋናይ ከሚባሉት አካላት ጋር በአጋርነት እየሰራ ነው የምንገኘው። በተለይም ትኩረት የሚፈልጉ ጉዳዮች ተብለው የተለዩ አሉ። ከዚህ ውስጥ የመጀመሪያው ከግንባታ ጋር ተያይዞ ጥገና የሚፈልጉ ትምህርት ተቋማት ጥገና ለማድረግ ሰፊ ስራ እየተሰራ ይገኛል። በአዲስ መልክ ደግሞ ተጨማሪ ክፍሎች ለመገንባትም ጥረት እየተደረገ ይገኛል። ከዚህ ጋር ተያይዞ ከጊዜ ወደ ጊዜ እያደገ የመጣ ተሳትፎ ነው ያለን ማለት ይቻላል ማለት ነው ከዛ ቀጥሎ ደግሞ ትኩረት ከተሰጣቸው ጉዳዮች የመጽሐፍ ህትመት በተመለከተ የመማሪያ መጻፍቶች ለማሟላትም የተቀናጀ ስራ እየተሰራ ይገኛል። አምና በነበረው የትምህርት ንቅናቄ ከፍተኛ ሀብት ነው ወደ ወረዳችን የፈሰሰው ማለት ነው። መንግስት እንደ መንግስት ባለቤት ሆኖ በየት መድቦ እየሰራ ይገኛል። የማስተባበር ሂደቱ ደግሞ ከተወላጁ ጀምሮ በጎ አድራጎት ስራ ላይ የተሰማሩ ኃይሎችን ያሳተፈ ስራ እየሰራን እንገኛለን። በገጠር ደረጃ ያለው የተማሪ ወላጆችም መላው አርሶ አደርም ታሳይ ባደረገ መንገድ ይህንን ምቹ መደጋገፍ የበለጠ እንዲያግዙ፣ ባለቤት ሆነው እንዲመሩ የተቀናጀ ስራ ነው የምንሰራው ማለት ነው። ከዚ አኳያ በ2016 በጀት ዓመት ከ30 ሚሊዮን ብር በላይ ለትምህርት አገልግሎት ብሎል ማለት ነው። በዚህ ሂደት ውስጥ በዋናነት የተሰሩ ስራዎች ስንመለከት፣ ከእድሳት ጋር ተያይዞ እድሳት የሚፈልጉ የትምህርት ተቋማት የማደስ ከቀለም ቅብ ጀምሮ ስራ የመስራት ለመማር ማስተማር ስራው ደግሞ አስፈላጊ የሆኑ ግብዓቶች የማሟላት በተለይም የተማሪ መቀመጫ ወንበሮች፣ እንደዚሁ ደግሞ ብላክቦርዶች ከኮምፒውተር አኳያም ኮምፒውተር የሌለባቸው የትምህርት ተቋማት ኮምፒውተር ለማሟላት ፎቶኮፒ ማሽኖች ጨምሮ ሰፊ ስራ የተሰራበት ሁኔታ ነው ያለው ማለት ነው። ጥሩ ጥሩ መምህራን ይመጡና በቃ ምቹ ባለመሆኑ ጥለው ይሄዱ ነበር። ትምህርት ቤቱን ጥለው ይሄዱና ተማሪው ይጉላላ ነበር። የውጤት መድረቅ ገጥሞናል። የውጤት ማነስ መውረድ ገጥሞናል ናል እነሱ ጥሩ ጥሩ መምህራን ባለመኖራቸው። ስለዚህ እንደዚህ እንደዚህ አይነት ችግሮች አይደለም በአካባቢው ደረጃ በሀገር ላይ ችግር ፈጥሮብናል ማለት ነው። በትምህርት ጥራት ላይ ትልቅ ለውጥ ያመጣል እያስባል። አሁን ግንባታውም የተማሪዎቹን መማሪያ ክፍሎት በዚህ ስታንዳርድ ቢሰሩ አሁን ይሄኛው የአስተማሪዎች ነው። ሌሎቹ ባለሀብቶች ደግሞ የተማሪዎቹን እንደዚህ ቢሰሩ ተማሪው በንጹህ ነገር ለስማት ንጹህ አስተሳሰብ ይኖረዋል ብዬ አስባለሁ። ትምህርት ለትውልድ ንቅናቄ ስንጀምር ዋና መንስ ያደረግነው የትምህርት ስብራት፣ በወረዳው ላይ ያሉ የትምህርት ስብራት ውስጥ መጠገን ነው። የትምህርት ስብራት ስንጠግን በዋናነት በየትኛው ትምህርት ቤት ምን ያስፈልገናል የሚል ፈቅድ ነው ጀመር ነው። ከጀመርን በኋላ ባለድርሻ አካላት አሳትፈን ነው ወደ ስራ የገባ ነው። አምና ይሄ አንደኛው የቀድሞ ተማሪዎች ህብረት፣ የአካባቢ ባለሀብቶች፣ ህብረተሰቡ፣ መምህራን እያወያየን ወደ ስራ ገባን። ወደ ስራ ገባን በኋላ አምና በተሻለ መልኩ የሚቆጠሩ ስራው ሰርተን የተሻለ ለውጥ ያመጣንበት አመት ነበረ። ተማሪዎች ከአንድ ሰዓት በላይ የተጓዙ መማር በወዳደቁ ትምህርት ቤቶችና በድንጋይ ቁጭ ብሎ መማር ለማስቀረት ሁሉም በቁጭትና በቁርጠኝነት ተነስቷል። አስደናቂ የሆኑ ለውጦችም መጥተዋል። ባለሀብቱ፣ የበጎ አድራጊ ድርጅቶች፣ መንግስትና ማህበረሰቡ ለዚህ ተግባር አንድነታቸው አጠናክረው የትምህርት ውጤት ለመቀየር ቆርጠው ተነስተዋል። ምናልባት ይሄ ነገሮች ትውልደ ኢትዮጵያን አስተባብሮ ነው ነገሮችን በየአመቱ እያሳካልን ያለን። ያለ ነው ምናልባት የአካባቢ ባለሀብቶች ይህንን ልጅ ተሾመ አለሙን ረድተው ከሱ ጎን ገብተው ይህን ነገር በፍጥነት እንዲያልቅ ያግዙት በተለይ አዲስ አበባ አካባቢ ላይ ብዙ ባለሀብቶች አሉ የሚባል ኢንፎርሜሽንም አለን። እኛ የምናውቃቸው እነሱ እሱም ቢረዱት የተሻለ ለውጥ የተሻለ ውጤት ተማሪዎቹን በፍጥነት ውጤት የሚቀየርበትን እንዲሁም ደግሞ ይሄ የተጀመረው ክላስ ደግሞ በፍጥነት ወደ ተግባር የሚገባበት ሁኔታዎች ይደርሱ ነበረ። እዚህ ስራ የሚሰሩት ቅን ባለ ሀብቶች ማለት ነው። እዚህ ወላጆች የተማሪዎች ውጤት ስብራት ለመጠገን ብለው ቅድመ ተማሪ የመምህር መስራት አለብን ብለው ተሰባስበው አሁን ይህን ትልቅ ፕሮጀክት እየሰሩ ነው። ቤቱ ደረጃውን የጠበቀ ነው። ሳሎን አለው፣ መኝታ ቤት አለው፣ ኩሽን አለው፣ ሻወር ቤት አለው። የዚህ የኤሌመንተሪው አስር ክላስ ነው። አስር ክላስ ነው። በጣም ደረጃ በጠበቀ መልኩ የሚሰራው መልክ ስናነሳ በአዲስ መልክ የመገንባት እንደዚሁ ደግሞ እድሳት የሚፈልጉ ተቋማቶችም የማደስ ስራው ትውልድ ታሳቢ ባደረገ መንገድ እየተሰራ ይገኛል ማለት ነው። ስለዚህ አሁን የዘረዘርኳቸው ተቋማቶች ለአብነት ሞዴል የሆነ ስራ እየሰሩ ያሉ ተቋማት እንጂ በአርባ አራቱን ትምህርት ቤት የመጠን ጉዳይ ካልሆነ በስተቀር ትምህርት ዘርፉ ለመደገፍ የተለያየ ስራ እየተሰራ ይገኛል ማለት ነው። በገጠር ደረጃ ከፍተኛ መነሳሳት ተፈጥሯል። ስለ ትምህርት ስናነሳለት ወደ ኋላ የሚል አርሶ አደር የለ ነው። በአንዳንድ የትምህርት ተቋማት እኛም ተገኝተን ሂደቱ ለመምራት ከህዝባችን ጋር ውይይት ሲደረግ እኔ እርሻ በሬ ለትምህርት እሰጣለሁ የሚል አርሶ አደር እየተፈጠረ ነው። እኔ ሙክቴ ለትምህርት ቤቴ የሚል ጽኑ አቋም ያላቸው ጠንካራ እገዛ ለማድረግ የተዘጋጁ የህብረተሰብ ክፍሎች እንዳሉን ማየት የተቻለበት ነው ማለት ነው። በከተማ ደረጃ ደግሞ ያለው ተወላጅ ስለ ትምህርት ሲለሳለት ከራሱ ቀንሶ አሁን ያለው ምቹ ሁኔታ ተጠቅሞ የትምህርት ተቋማት በስታንዳርድ ለማሟላት ጠንክሮ እየሰራ መሆኑን በተጨባጭ አይተናል። በሚል የሚቆጠር ገንዘብ ለማፍሰስ ራሳቸው ያዘጋጁ አካላቶች አሉ ማለት ነው። ስለዚህ እዚህ ላይ መልካም ጅማሮች አሉን፣ የበለጠ እያሰፋ መሄድ መቻል አለብን። ህብረተሰብ ካስተባበርከው እና እንዲሆን ከነገርከው በልጆቹ ላይ ማይሰራው ስራ የለም። በልጆቹ ላይ ማይሰራው ስራ የለም። እና ግብአት ከተሟላ ደግሞ በእርግጠኝነት ተከትሎ ምን ይመጣል? ሂደትና ውጤት ይመጣል። ሶ በግብአት ላይ ስራ ከሰራን በሂደትና በውጤት ላይ አዎንታዊ ተጽዕኖ ስለሚኖረው ወደ ተማሪዎቻችን ላይ የተሻለ ውጤትና ዘግባለን ብለን እናስባለን እና በ2016 ዓ.ም በትምህርት ልማት ሰራዊት ከ30 ሚሊዮን ብር በላይ በመሰብሰብ ለአገልግሎት ውሏል። የመማሪያ ቁሳቁሶችን የማሟላት ትምህርት ቤቶች በአዲስ በመስራትና ነባሮች የመጠገን ስራም ተሰርተዋል። በወረዳው ባሉ አርባ አራት ትምህርት ቤቶች እንደየጉድለታቸው ችግሮቻቸው ተለይቶ ከጉስቁልና ለማስወጣት ያላሰለሰ ጥረት እየተደረገ ይገኛል። 30 ዓመታት ጀርመን ሀገር ውስጥ ተኖራለሁ ከኢትዮጵያ ለትምህርት ውጭ ሀገር ሄጄ በተለያዩ ማዎች አገለግል ነበር። ከዛ በኋላ ያስተማሪኝ ገጠራማ ማህበረሰብ መርዳት ስላልቻልኩ ይህንን ለመካስ ከኔ መስሉ ሰዎች ጋር በመሆን የእርዳታ ውስጥ አቋቁመን ጉራጌ ዞን ውስጥ በትንሹ ጀምረን መጀመሪያ በኮሚቴ ተዋቀሩ ትንሽ ነገሮች የሚሰሩ ተቋሞች አቋቁመን አበሽጌ ወረዳ ውስጥ መዋለ ሕጻናት ያሰራል። አበሽጌ ሮዳ ድጋሚ ፈልጣ የሚባለውን ትምህርት ቤት በአዲስ መልክ ገነባን። እዣ ወረዳ ውስጥ ዋድዬ ቀበሌ ውስጥ በዛ ጊዜ 3.4 ሚሊዮን ብር ባለ ሶስት ብሎክ ትምህርት ቤት ሰራ። የወልቂጤን ከፍተኛ የወልቂጤን ሀይ ስኩል ላይብረሪ አሟላ እና ይህንን የመሳሰሉ ነገሮችን እንሰራለን። እና የምንሰራው ስራ ትምህርት ጥራ ላይ በቂ መስሎ ስላልታየን ነገሩን ለማስፋት ግንብ ከመስራት ውጭ ግንባታውን ማስፋት እንዳለብን ስለገመትን ወደዚህ ቀበሌ መጠን ዛሬ እንትመለከቱ የፈረስ ጉራ ቀበሌን የዛሬ አራት አመት ጀመር ነው ፕሮጀክቱ። ከሚረዳን አካልካል ተነጋግረን የፈጀ የነበረው አራት አመት ነበር፣ ግን መሀል ላይ ኮቪድ መጣ፣ አንዳንድ ችግሮች የተፈጠሩና የማቴሪያል ጥረትን በመኖሩ ነገሮች ተጓተው ግንባታው በአምስት ወር ተራዘመብን። እዚህ የምትመለከቱት የግንባታ ስራ ወደ ግንባታ ወደ 15 ሚሊዮን ብር ነው የፈጀው። አድሚኒስትሬሽን ኮስቱ ሁሉን ቀንሰው ከሆነ ከዛ ውጪ የትምህርት ጥራቱን ግንብ መስራት ብቻ ስለማይሻሻል ላይብረሪውን አሟልተናል። ሙሉ የትምህርት ማቴሪያሎችን አስገብተናል። ከዛ ውጪ ቅድመ መደበኛና ከአምስት መሟላት ስላለበት ትምህርት እንዲሻሻል እኛ ሞር ፎከስ ያደረግነው ቅድመ መደበኛ መምህራን ማሰልጠን ላይ ገብተናል እና ስድስት ተማሪዎችን ዲላ ዩኒቨርሲቲ ውስጥ ደሞዝ እየከፈልን ለሁለት ዓመት በዲፕሎማ እያሰለጠሉ እና እነዚያ ልጆች ተመርቀው ሲመጡ እንደዚህ አዲስ ተቋም ውስጥ ገብተው በማስተማር የትምህርት ጥራትን ያጎለበታል። በቀጣይ እኛ መጠነ ሰፊ ገንዘብ አምጥተን በተለይ ጉራጌ ዞን ውስጥ የትምህርት ጥራት ላይ ከፍተኛ የሆነ እንቅስቃሴ እናደርጋለን ብለን እንከፍታለን። በአሁኑ ሰዓት ጉራጌ ዞን ውስጥ በትምህርት ጥራት ላይ በትምህርት ተደራሽነትና ኳሊቲ ላይ ከሚሰሩት የመንግስት ያሉ ተቋማት ውስጥ ለሁለት ዓመት በአንደኝነት የዋንጫ ሽልማት አግኝተናል። ይሄ ስራችን ውጤት ነው። ወደፊትም በዚሁ ይቀጥላል። የመማርና ማስተማር ሂደትን በሚመለከት ብዙ ችግሮችም ስለነበሩ ያንን ለመቅረፍ በሚደረገው ጥረት ላይ ያንን አሰስ አድርገን ሶ ትምህርት ቤትም መገንባት ጀምረናል። በ2019 እንደ አውሮፓውያን አቋጠር ማለት ነው። ስለዚህ ለንደን ኮሚቴ አዋቅረናል መጀመሪያ ኢትዮጵያውያኖችን ማለት ነው። ከዛ አዲስ አበባ ኮሚቴ አዋቅረናል። ከዛ እዚህ ደግሞ ያለው ኮሚኒቲ ሶስት ኮሚቴ እየተናበበ እንዲሁም ከወረዳው ጋር በምናበብ እንግዲህ እየተሰራ ነው ያለው። ፕላኑና ምንድነው ፕላኑ? እዚህ የሚሰሩት በተለይ የመማሪያ ክፍሎች፣ ላይብራሪ፣ ዴታ ሴንተር እንዲሁም ደግሞ መብራት እና ውሃ፣ እነዚህ ናቸው እንግዲህ በፕሮፖዛሉ ላይ የተቀመጡት ማለት ነው። እንግዲህ ውሃው ወረዳው አስገብቶታል። በሚገርም ፍጥነት ወረዳው ሙሉ ለሙሉ ወጪውን ችሎ አስገብቷል ማለት ነው። ሌላው ግን ፋይናንሻል በሚመለከት ግን ጠቅላላ እንግሊዝ ሀገር ያለው ኢትዮጵያዊ ባሰባሰበው ገንዘብ ነው እየተሰራ ያለው ማለት ነው። ስለዚህ አሁን አራት ሁለት ሁለት ብሎኮች አራት አራት ክፍል የያዙ ተሰርተው ተጠናቀዋል። እንግዲህ እንዲሁም ደግሞ ዴታ ሴንተርና ላይብራሪ በዛኛው በኩል ይገኛሉ። የመጡ ለውጦች ሲታዩም ምን ነው ባልዘገየሁ ያስብላሉ። ከነዚህም አንዱ የሆነው የደንገዝ አንደኛና ሁለተኛ ደረጃ ትምህርት ቤት የዚሁ ተግባር እድል ደርሶት የከተማውና የገጠሩ ማህበረሰብ አሸራ ያሳርፉበታል። መጀመሪያ መሰረት ሲጣል እንደ አካባቢ ማህበረሰብ ነው ማለት ነው። አካባቢ ማህበረሰብ በጀት እንትን ተብሎ ከዛ መሰረት ተጥሏል። ከዛ በኋላ ደግሞ ያው ቅን የሆኑ የአካባቢ ተወላጆች አሉ፣ የሚኖሩት ከተማ ላይ ነው ማለት ነው። እነዚህ የአካባቢ ተወላጆች በተለያየ ጊዜ በተለያየ ሰዓት ተሰባስበው ከአካባቢ ማህበረሰብ ጋር ከወረዳው ጽሕፈት ቤት ጋር አብረው በመስራት አሁን ይሄ የምታዩት ብሎክ እየተገነባ ነው ማለት ነው ከተማ ደረጃ ያለው ተወላጅ እንደዚሁ በገጠር ደረጃ ያለው አርሶደሩ ማስተባበረን ከፍተኛ ግንባታ ውለት ካለባቸው ትምህርት ቤቶች ደንገዛ አንደኛ እና መለስተኛ ሁለተኛ ደረጃ ትምህርት ቤት ነው። ስለዚህ ይሄ ትምህርት ቤትም ባለሀብቱ በማስተባበር የገጠሩ ማህበረሰብ አቅመም በማቀናጀት አንድ ብሎ ከአራት ክፍል ያለው ትምህርት ቤት በአዲስ መልክ ተጨምሯል ማለት ነው። ከዚህ በተጨማሪም በሐዋርያት ከተማ ያለው በምስጋናው የበጎ አድራጎት ድርጅት የሚሰራው የአብይ አህመድ ሁለተኛ ደረጃ ትምህርት ቤት ለወረዳው ሌላኛው ገጸ በረከት ነው። የተጀመረ ሙሉ ትምህርት ቤት ነው። ምስጋናው የበጎ አድራጎት ድርጅት የሚሰራው ትምህርት ቤት ነው። የትምህርት ቤቱ ስያሜ በሀገራችን ትልቅ መሪ በጠቅላይ ሚኒስትራችን የተሰየመ ነው ማለት ነው። አብይ አህመድ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ የተጀመረው ስራ ለፍጻሜ እንዲበቃ ሰፊ ርብር እየተደረገ ይገኛል። ይሄ ሁኔታ ስንመለከት ሀገርን አስበው የሚመሩ መሪዎች ምን ያህል በትውልድ ላይ ቀና እንደሆኑ የዛሬው ብቻ ሳይሆን የነገው ማሻገረው እንደሚመለከቱ በተጨባጭ ያየንበት ተቋም ነው፣ ነገራችን ላይ። ስለዚህ ይህንን ስራ በበጎ አድራጎት ድርጅት እየተሰራ ነው የሚገኘው ጅማሮ፣ አሁን በምትመለከቱት መልክ ያማረ ነው። ፍጻሜው ደግሞ የበለጠ የተሳካ እንደሚሆን ተስፋችን የለመለመ ነው። እንደ መንግስት የሚጠበቅብን አስተዋጽኦ እያደረግን እንገኛለን። በአጥና ከራስ አንደኛ ደረጃ ትምህርት ቤት ሁለት ብሎክ ስምንት ክፍል በግንባታ ላይ ይገኛል። ይህንን ድጋፍ በማድረግ በኩል ትልቅ ተዋናይ ሆኖ ማህበረሰብ በማስተዋወር በኩል ስራ እየሰሩ ያሉ ተወላጆች አሉ። እንግሊዝ ሀገር ላይ የሚገኙ ለማህበረሰባችን እገዛ ለማድረግ ራሳቸው ያዘጋጁ ከመንግስት ኮን የተሰለፉ ሀይሎች ሀብት ማሰባሰብ በኩል ስራው አስጀምረዋል። ዘንድሮ ይጠናቀቃል ተብሎ ይጠበቃል ማለት ነው። የትምህርት ጥራት ሲታሰብ መምህራኖች ያላቸው ሚና በቀላሉ የሚገለጽ አይደለም። ስለሆነም መምህራኖች የሚኖሩበት ቤት ምቹ ማድረግና ልዩ ክብር መስጠት የሚያስፈልግ በመሆኑ በምሁር አክሊል ወረዳ በዚህ ዘርፍ እየተሰራ ያለ ስራ ቀላል የሚባል አይደለም። ይህ ቤት በመሰራቱ እውነት በጣም ነው ደስ ያለኝ። በፊት ያሉት ቤቶች ደግሞ የፈራረሱ ነበሩ። የሆነ የተወሰነ መምህር አንገብቶ ይኖር ነበር፣ ግን በቂ አልነበሩም። እነዛም እነዛም የጭቃ ቤቶች ናቸው። ውስጣቸውም የፈራረሰ ነው። በጣም የቆዩ ስለሆነ ሁሉንም መምህርም አልሸፈኑም። ግማሾቻችን ውጭ ላይ ተከራይተን የምንኖርበት አጋጣሚ አለ። አሁን ግን የተወሰኑት ታዲሰው ወይም በኖርማል ጥሩ ሆኖ በመሰራቱ እውነተኛ ያለ ተማሪዎቻችን ያለን ነገር በጣም ከፍተኛ ነው የሚሆነው። ወደፊት ምን ያክል ተማሪዎቻችን ጥሩ ውጤት እንዲኖራቸው እኛ የተመቻቸ ቤት የሆነ እዚህ ደህና ቤት ወይም ጥሩ ቤት ሲሰራልን እኛ ደግሞ ያለብን ኃላፊነት በተማሪዎቻችን ላይ ጥሩ ውጤት ማምጣት እንዳለብን ነው የሚሰማን። ቤቱ በመሰራቱ እውነት በጣም ደስተኛ ነን። አልቆ ተጨርሶ እስከምንገባ ድረስ ነው እንትን ያል ነው እና ይህ ቤት ሲሰራ እኛ ቤቱን ስናየው ቢያንስ ሌላ ሰው ለእኛ ብሎ ይህን ያክል እየለፋ ወይም ይህን ያክል ወጪ አውጥተው ሲሰሩልን እኛ ደግሞ ለተማሪዎቹ ምን ያክል መስጠት አለብን ያለብን ያለብንን ኃላፊነት ተወጥተን ተማሪዎቻችን ጥሩ ውጤት እንዲያመጡ ከፍተኛ ስራ እንድንሰራ ያደርገናል ማለት ነው። ብቁ ብቁ መምህራን በተለያዩ ችግሮች በመኖሪያ ቤት እጥረት፣ በተለያዩ በፋሲሊቲ ባለመሟላት ምክንያት ወደ ሌላ ትምህርት ቤት እየፈለሱ ተማሪዎች በብቁ መምህራን አለመማራቸው ትንሽ ከዚህ ሶስት አራት ዓመት ወዲህ የውጤት ማጣት ገጥሞናል። እሱን ለመመለስ ደግሞ አሁን በተጨባጭ ለመምህራን ምቹ ሁኔታዎችን እየፈጠን ስራ እየሰራን ያለንበት ሁኔታ አለ። መምህራን ከአዋርያት እየተመላለሱ ጊዜያቸውን እንዳያጠፉ እዚህ ተረጋግተው ቁጭ ብለው እንዲሰሩ ደረጃውን የጠበቀ በጣም ሴፍቲውን የጠበቀ ቤት እያዘጋጅንላቸው ነው። ኦልሞስት ከሰባ አምስት ከሰማኒያ ፐርሰንት በላይ ስራው ያለቀበት ሁኔታ ነው ያለ። አሁን የጣሪያ ስራ ነው የሚቀረን እንደምታዩት ማለት ነው። ይህ ሲያሟላ ይህን ስናሟላላቸው መምህራን ተረጋግተው የሚያስተምሩበት ሁኔታ ይፈጠራል ማለት ነው። ሌላኛው በተለያዩ የኢኮኖሚ ድጋፍ ለመምህራን ሻይ ቡናዎችን፣ ሌሎች ሌሎች ነገሮችን እያቀረብነን ሞራል እየሰጠን ያለበት ሁኔታ ነው ያለ። ማህበረሰቡም በዛ ልክ ለመምህራን ድጋፍ እንዲያደርግ የሞራል ድጋፍ ማለት ነው። የሞራል የሐሳብ፣ የምክር ድጋፍ እንዲያደርግና ተማሪዎችን በአግባቡ እንዲያስተምሩ ስራ እየሰራንበት ያለ ሁኔታ አለ። ባለሀብቶችም በዚህ ልክ እያገዙን ነው። ከዚህ አኳያ አሁን መምህራን ተረጋግቶ የመማር ማስተማር ስራው እንዲመሩ ለእነሱ ምቹ ሁኔታ ለመፍጠር ታቅዶ በሚሰራው ስራ ውስጥ አርአያነት ያለው ስራ እየተሰራ ያለው በወረዳችን ውስጥ በዋናነት ምሁር ጨዛ አንደኛ ደረጃና ምሁር ጨዛ ሁለተኛ ደረጃ ትምህርት ቤት አብነት ማንሳት ይቻላል ማለት ነው። ለሀያ ሁለት መምህራን ስታንዳርዱ የጠበቀ ግንባታ እየተገነባ ነው የሚገኘው ሳሎን መኝታ ቤት መጸዳጃ ቤት ሻወር፣ እንደዚሁ ደግሞ ኪችን ወይም ምግብ የሚያበስሉበት ያሟላ ስታንዳርዱ በጠበቀ መንገድ ግንባታ ተጀምሯል ማለት ነው። ይሄ በነገራችን ላይ እኛ የሀሳቡ መነሻ ከዘረጋንላቸው በኋላ ከእኛ ጎን ሆነው አሁን ከፍተኛ ርብርብ እየተደረገ ይገኛል ማለት ነው። በወረዳው በትምህርት ዘርፍ የሚሰራው ስራ ለጊዜው ሳይሆን ዘመን ተሻጋሪ ናቸው ስለሆነ ነው። 38 ሚሊዮን ብር እንሰበስባለን ብለን ነበረ። በአካባቢ ተወላጅ ባለ ሀብት፣ ከህብረተሰቡ 37 ሚሊዮን ብር እንሰበስባለን ብለን አቅደን ወደ 18.9 ሚሊዮን ብር ወየቅዳችን 51.3% ደርሰናል። ይሄ ህብረተሰቡ ለትምህርት ጥሪ ስናቀርብለት ያለው ተነሳሽነት የሚያሳይ ነው። ሶስት ትምህርት ቤቶች መጽሐፍ አንድ አንድ አድሰውልና ዘንድሩ የሰረ ያሲናውራ እንዲሁም ምሁር አንድ ለአንድ ነው። ባለሀብቶች ገዝተው መጽሐፍ ያቀረቡልን እና ተማሪዎች አንድ ለአንድ መጽሐፍ ደርሷቸው እየተማሩ ነው ያሉት። ይሄ ትምህርተቱ ንቅናቄ ያወጅ ነውን ትክክለኛ በቅድ የተመራ እቅድ እወጃ ከሆነ ለውጥ እንደሚያመጣ በተግባር ያረጋገጥንበት ነው እና ይሄ ነው። ሌላው የተማሪ መቀመጫ ወንበር ነው። ትልቁ ግብአት የሚባለው የተማሪ መቀመጫ ወንበር መዝወር ትምህርት ቤት ላይ ሁለት መቶ የተማሪ መቀመጫ ወንበር ገብቷል። ይሄ የተማሪ ወንበር ጥምርታ በእጅጉ የቀነሰልን ነው። ሰው እነዚህ ነገሮች የሰራናቸው ስራዎች ህብረተሰባችንና የቀድሞ ተማሪዎች ህብረት በየትም ቤቱ በመዋቀራችንና ንቅናቄ መፍጠራችን ያመጣናቸው ለውጦች ናቸው። በዚህ ተግባር የወረዳው የቀድሞ ተማሪዎች ህብረት እያደረጉት ያለው እንቅስቃሴ እጅግ አበረታች ነው። የገጠሩም ሆነ የከተማ ማህበረሰብ በትምህርት ስራ እያደረገ ያለው ብርቱ እንቅስቃሴ ከጥንት የነበረው አሁንም እንዲኖርና ለቀጣይ ትውልድ ታሳቢ እያደረገ ነው። አዎ ያለ ትምህርት ምንም ማድረግ አይቻልም። ይሁን እንጂ ይህ ዘመን የማይመጥኑ ትምህርት ቤቶች ግን ዛሬም አሉ። ወንበር አጥተው በድንጋይ የሚማሩ መጽሐፍ አጥተው የሚንከራተቱ ቤተ መጽሐፍትና ቤተ ሙከራ ሳይኖራቸው ትምህርት በችግር እየተማሩ ያሉ ተማሪዎች ዛሬም አሉ። እነዚህ ትምህርት ቤቶች ምንም እንኳን ተቸግረን ብንማርባቸውም በአስቆጠሩን ቀለም የተሻለ ደረጃ አድርሰውናል። ታዲያ እነዚህ ትምህርት ቤቶች ለምን ይቸገሩ? አለንላቸው ልንላቸው ይገባል። ይህን ዶርሜታሪ እንዳለቀ ቀጥታ ተጨማሪ ክላሶች ይሰራሉ፣ ላይብረሪ፣ የሴቶች ንጽህና ብዙ የታቀዱ ፕሮፖዛሎች አሉ። ስለዚህ የብዙ ባለ ሀብቶች እገዛ ይፈለጋል። በቃ ከትንሽ ጀምሮ ከመቶ ብር እስከ ከዛም በላይ በቃ በጣም እገዛ ይፈልጋል። ብር ጥር ስላለ ማለት ነው። ስለዚህ ሁሉም በዚህ ትምህርት የተተማረ ሰው አስተዋጽኦ ማድረግ እንጠብቃለ ይጠበቅበታል ብዬ አስባለሁ። እውነት ለመናገር ከሰራነው ስራ ደግሞ ያልሰራ ነው ስራ ስለሚበልጥ የበለጠ አቅማችን አቀናጅተን መስራት መቻል አለብን። በዚህ ዘመን ከትምህርት በላይ ዓለምን የሚቀይር ትልቅ መሳሪያ ያለ ብሎ መውሰድ አይቻልም ያለ ትምህርት ደግሞ ጉዞዎችን እየተሳካ ሊሆን እንደማይችል አውቀን ሁሉም ተወላጅ ከመንግስት ጎን ሆኖ እንዲሰራ በጎ አድራጎት ድርጅቶችም ልክ እንደ ምስጋናው በጎ አድራጎት ድርጅት ከጎናቸው ሆለው እንዲያግዙን ለትውልድ መልካም አሻራ እንዲያኖሩ በዚህ አጋጣሚ መግለጽ እፈልጋለሁ። ከዚህ ጋር ተያይዞ አሁን እንደ አንድ ጉለት የምናነሳው ነገር ሁሉም የትምህርት ተቋማት በተወላጁም እየታገዙ ነው ወይስ ስንል እዛም እዚህ ልዩነቶች እንዳሉ ያረጋገጥንበት ነው ማለት ነው። አንዳንዶቹ ከፍተኛ ትኩረት አግኝተው በተደራጀ መንገድ ስራ ሲሰራባቸው እንመለከታለን። አንዳንዶች ደግሞ አስታዋሽ ያጡ እስኪመስል ድረስ ዛሬም ከችግር አልወጡም። ስለዚህ ጉዞአችን የተሳካ እንዲሆን ለማድረግ ሁሉም የትምህርት ተቋማት በስታንዳርድ ደረጃ እየተሟሉ የሚሄዱበት አሰራር መፍጠር አለብን። ለዚህ መተጋገዝ ያስፈልጋል የሚል ነገር አለኝ። በወረዳው በትምህርት ቤቶች እየተሰራው ያለው ስራ ለትምህርት ጥራቱ እያመጡት ያለው ለውጥም ቀላል የሚባል አይደለም። ለዚህም የምሁር አክሊል ወረዳ በ2016 በስድስተኛ በስምንተኛ በ አስራ ሁለተኛ ክፍሎች በዞኑ ካሉ ወረዳዎች ብዙ ተማሪዎች በማሳለፍ ሶስተኛ ሆኖ አጠናቋል። ይህም የዚህ ተግባር ውጤት ነው። በልጆቹ ላይ የማይሰራው ስራ የለምና ግብአት ከተሟላ ደግሞ በእርግጠኝነት ተከትሎ ምን ይመጣል? ሂደትና ውጤት ይመጣል ሶ በግብአት ላይ ስራ ከሰራን በሂደትና በውጤት ላይ አዎንታዊ ታውት ተጽዕኖ ስለሚኖረው ወደ ተማሪዎቻችን ላይ የተሻለ ውጤት እናዘግባለን ብለን እናስባለንና አምናም የነበረው በዞን ደረጃ በውጤት ሶስተኛ የነበረው ወጣ ነው። ዘንድሮ ደግሞ በተሻለ መልኳም የተሻለ አፈጻጸም ላይ የደረስን ስለሆነ ይሄንን ከአምና በተሻለ መልኩ አቅደን እየሰራንም ለውጥም እናመጣለን መጣለን ብለን እናስባለንና ትውልድን በትምህርት መገንባት ሀገር እንደማነጽና ትውልድ የመገንባት ተግባር ነው። ስለሆነም በትምህርት ልማት ስራ ለአፍታም የምንዘነጋበት ተግባር አይደለም። በተግባር አንድ አንድ ብለን የጀመር ነው የትምህርት ስራችን በውጤትና በድል ለማጠናቀቅ ምላው ማህበረሰባችን ተግባሩ የበለጠ ማጠናከር አለበት ስንል በምስጋናና በመልክትምር ነው ትውልድ ላይ መስራት እንደሆነ እናምናለን። እንደ ሀገር ቆም ብለን ካየን የትውልዶች ሁሉ ህልመ መሆን መቻል ያለበት ኢትዮጵያ መገንባት እንደሆነ እናምናለን። ኢትዮጵያ መገንባት ደግሞ በምኞት ብቻ አይመጣም። ስለዚህ ትውልዱ ጋር መስራት የትውልዱ አቅም ማሻሻል በእውቀት እና በስነምግባር ምግባር ማነጽ ቀጥታ ኢትዮጵያ ከመገንባት ጋር የሚተሳሰር እንደሆነ እናምናለንና ስለዚህ ወዳጆቻችን ሁሉ በትምህርት ላይ የተጀመረው ጅማሮ የበለጠ ለውጤት እንዲበቃ እስካሁን ካደረጋችሁት በላይ ገባ በላችሁ እንድታግዙን እንድደግፉን የሚል መልእክት በዚህ አጋጣሚ መስጠት ትፈልጋለሁ። ከጎናችን ሆነው የሚያግዙ ግብረሰናይ ድርጅቶችም ግለሰቦችም በጣም ከፍ ባለ ልባዊ ምስጋና እንደ ወረዳ አስተዳደር ላመሰግናቸው እፈልጋለሁ።